አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ኅዳር አምስት በዚች ቀን ክብረ ግባና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቆጵዶቅያ ሀገር ወንጌል የሚሰብክ ሆነ። ከሃዲያን አይሁድን በላዩ ተነሱበት፤ በመኳንንትም ዘንድ በአሰብ ወንጅለው በቀጶዶቅያ ሀገር ራሱን አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖር አይሁድ በአጇት ጊዜ እጅግ ደስ አላቸው። ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀብሯት። ከብዙ ቀኖችም በኋላ እንዲሆነ በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጳዶቂያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለእርሱ ታለቅስ ነበር። ክብረ ግቧና በእግዚአብሔር ፍቃድ የዚያ ሴት አይኖቿ ታወሩ። ከዚህም በኋላ ምናልባት አይኖቿ ቢገለጡላት በማሰብ ከከበሩ ቦታዎችና ከብር ይግበውና ከጌታችን መቃብር ለመባረክ ለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ ልጇ ሞተ። ሀዘንም ተጨመረባት። ወደ ሀገሯም መርቶ የሚያደርሳት አጣች። ስለዚህም የመረረረ ልቅሶን አለቀሰች። ከሐዘኗ ብዛት የተነሳ ተኛች። ከዚህም በኋላ ቅዱስ ለንጊኖስን ከሞተ ልጇ ጋር በሕልም አየችው። እገሌ ከሚባል ቦታ ሄደሽ ራሴን ከዚህ ውሰጂ ያላት። ከእንቅልፏን በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሱ አደረሷት። ያንን ቦታ በቆፈለች ጊዜ መዓዛው እጅግ ጣፋጭ የሆነ ሽቱ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና አይኖቿም በዚያ ጊዜ ተገለጡላት። እግዚአብሔር ነው አመሰገነችው። ከዚህም በኋላ ከልጇ ስጋ ጋር የቅዱስ ለንጊኖስን ራሱ ወደ አገሯ ወሰደቻት። በታላቅ ክብርም በአማራ ቦታ ኖረቻት። ለእግዚአብሔር ምስጋና የሆነ እኛንም በጸሎት ይማረን በረከቱም ከኛ ጋር ትኖር ለዛ ለም አሜን። በዚችም ቀን የሰማዕት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ የቴዎድሮስም ከሀገረ ሰጥ ወደ ሀገራ አስዩጥ ስጋው የፈለሰበት ቤተክርስቲያኑም የከበረችበት ነው። ዳግመኛ ወደ ብሔረ ሕያዋን የገባ የአብሃን መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ትኑር። ለዛ ለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር ስድስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍ እና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም